የሰው ልጆች ከገቡበት ከዲያብሎስ ባርነት ነፃ ለመውጣት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የማዳን ስራውን አከናውኗል። የክርስትና እምነት ተከታዮችም ይህንን እያሰቡ በየዓመቱ በስግደት በጾምና በጸሎት ያከብሩታል። በቦንጋ ከተማ ያነጋገርናቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖቱ አባቶችና የሃይማኖቱ ተከታዮች የስቅለት በዓልን በሰላም ማክበራቸውን ገልጸው፣ ኢየሱስ ክርስቶስ ስለ እኛ መቁሰሉንና መሰቀሉን እያሰብን ወገኖቻችንን መርዳትና መተሳሰብ አለብን ሲሉ ከምዕመናኑ መካከል መምህር ማግኔቱ ኃይለ ኢየሱስ ተናግረዋል። ቅዱስ መጽሐፉም እንደሚለው በእርሱ ቁስል እኛ ተፈወስን፣ ስለ እኛ እርሱ ቆሰለ። እኛም ደግሞ ለወንድሞቻችን፣ ለእህቶቻችን፣ ለሌሎች ራሳችንን አሳልፈው መስጠትን፣ ለሌሎች ራሳችንን መግዛትን፣ ለሌሎች መዋልን፣ መስጠትን፣ በቃ ያለንን ይነስም ይብዛም፣ እውቀትም ይሁን ገንዘብም ይሁን ጉልበትም ይሁን ያለንን ለሌሎች መስጠትን፣ ፍቅርን፣ መታዘዝን እንመማር አለብን እላለሁ። ከዛም ባሻገር እያንዳንዳችን ምዕመናን በየቤታችን ለራሳችን ካዘጋጀናት ለራሳችንም ካሰብናት ነገር እነዚህን ችግርተኞች እነዚህን የነብጤዎች ድሆች ማየት ማሰብ ለነሱም ማካፈል የግድ ይሆናል። መለያየትና ዘረኝነትን ለማስፋፋት ዲያብሎስ የሚተጋበት ዘመን በመሆኑ ቤተ ክርስቲያን መለያየትን አጥብቃ ታወግዛለች ያሉት አስተያየት ሰጪዎች ሁሉም አንድነቱንና ሰላሙን ለማጽናት መቆም እንደሚገባው ጠይቀዋል። ህዝብ አንድ ነው። ሁሉም ሰው በፍቅር እንድኖር፣ በመተሳሰብ እንድኖር፣ በመቻቻል እንድኖር፣ ይሄ መከፋፈል እንዳይኖር እያንዳንዱ ምዕመንም ድርሻ አለው። ቅድስት ቤተ ክርስቲያን በሚታስተላልፈው መልእክት መሰረት ሁላችንም የየድርሻችንን በያለንበት ከቤት ጀምሮ ከመንደር ጀምሮ ከአካባቢ ጀምሮ የድርሻችንን ልንወጣ የግድ ይሆናል ማለት ነው። ቀሲስ ወርቅ አፈራው ወንድሙ የሰው ልጆች ከሞት ወደ ህይወት የተሸጋገሩበትና ከዲያብሎስ ባርነት ነጻ የወጣበትን ዕለት በማሰብ በታላቅ ድምቀት የስቅለት በዓል ተከብሮ መዋሉን ገልጸዋል። ሞት በሞት የተሻረበት ድል የተነሳበት መድኃኒዓለም ኢየሱስ ክርስቶስ ዓለምን ያዳነበት ታላቅ የድህነት ቀን ነው። ይህንን መሰረት አድርገን የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በምታደርገው ስርዓት በዚሁ አርባ ቀንና አርባ ሌሊት የጌታን ጾም መሰረት አድርጋ ምእመናኖቿ ጾመው ጸልየው መጨረሻ ላይ በዚህ በማጠቃለያው ደግሞ በሰጊድ፣ በምጽዋት፣ በበጎ ነገር፣ በጸሎት የመቋጫውን እንዲያገኝ የሚደረግበት እለት ነው። ከስቅለት ቀጥሎ የሚከበረው የትንሣኤ በዓል ከጨለማ ወደ ብርሃን የተሸጋገርንበትንም የፍቅር በዓል በመሆኑ ከድሆችና ከተቸገሩ ወገኖች ጋር ማክበር ይገባናል ብለዋል። የካፋ ሀገረ ስብከት የሰበካ ጉባኤ ማደራጃ መምሪያ ኃላፊ መምህር ዳዊት እስከዚያ በበኩላቸው በመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በካፋ ሀገረ ስብከት ከአራት መቶ በላይ የሚ የሚገኙ የአብያተ ክርስቲያናት ምእመናን የስቅለት በዓል በተለያዩ የሃይማኖታዊ ስነ ስርዓቶች ተከብሯል ብለዋል። እያንዳንዱ ምእመን ለራሱ የሚያስፈልገው ሁሉ ለሌላው እንደሚያስፈልግ በመረዳት ካጡትና ከተቸገሩት ወገኖች ጋር በዓሉን ማሳለፍ እንደሚገባም አሳስበዋል። ሰው ለሰው አዛኝ እንደ ራሱ አድርጎ ሰውን ማየት አለበት። ለራሱ የሚያስፈልገው ነገር ሁሉ ለሌላውም እንደሚያስፈልገው መረዳት አለበት። ስለዚህ ሰው የሚፈልገውን ነገር ሁሉ እሱ እንደሚያስፈልገው ሌላውም ሰው እንደሚያስፈልገው ተረድቶ የሚበሉት የሚጠጣው በረሃብ አለንጋ የሚገረፉ ሰዎች ይኖራሉ። ሰላማቸውን ያጣቸው ረሃብ ሰላማቸውን ያሳጣቸው ሰዎች ይኖራሉ። ለነዚ ሰዎች የሚያስፈልጋቸውን ነገር ሁሉ ሲያደርጉላቸው ሰላምን ያገኛሉ ማለት ነው። ስለዚህ መረዳት የምንረዳዳበት እርስ በርሳችን የምንደጋገፍበት በዓል እንዲሆን ልንመኛለሁ። በዓሉ ኢየሱስ ክርስቶስ ሰላም ያወጀበት በመሆኑም የሀገርና የሕዝብን ሰላም ለማስጠበቅ የሚደረገውን ጥረት በጋራ ማገዝ አለብን፣ በማለት አስተያየት ሰጪዎች የእንኳን አደረሳችሁ መልካም ምኞት መግለጫቸውን አስተላልፈዋል። በአጠቃላይ የሰው ልጅ ሰላም ያገኘበት የጠፋው ሰላም የተመለሰበት የተገኘበት ነው እና ይህንን በዓል ስናከብር ሰላማችን ያገኘበት ነው ስንል በተግባር ሰላምን ደግሞ በተግባር መተርጎም አለብን። ለሰው ልጆች ሰላም ያጡትን ለሰላም ላጡት ሁሉ ሰላምን መስበክ አለብን። በተግባር ሰላምን ማሳየት ያለብን ሰላማዊ ሰዎች ሆነን መገኘት አለብን ማለት ነው።